በአላህ ስም እጅግ በጣም ርህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሓቦች ታሪክ፣ የትላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ

የጀግኖች ተምሳሌት ትጉህ ሙጃሂድ ናት። ከአባቷ የንባብ ፍቅርን ከነቤተ መጻሕፍቱ ወርሳለች። በልጅነቷ መስቀላውያን ቁርኣንን ኢስላማዊ የታሪክ መጻሕፍትንና የሳይንስ ጥናት ውጤትን በረምላ አደባባይ ሲያቃጥሉ ባይኗ በብረቷ ተመልክታለች። በአንደሉስ ውስጥ ካሉ ሴቶች ምሁራኖች መካከል አንዷ ነበረች። በተለይም በሕክምና ዘርፍ ሊቅ ናት። በቤቷ ውስጥ ህሙማንን ለማከም የሚያስችላት የመድኃኒት ማምረቻ ላብራቶሪ ነበራት። የክርስትና እምነት በአንደሉስ ላይ የበላይ ሆኖ ሙስሊሞችን በግድ የማክፈር ዘመቻው ሲጀመር ባለቤቷ ሰዓድ አልማሊቂ ሙጃሂድ ነበርና ከመስቀላውያን ሸሽቶ ቀን ቀን ቤት አይውልም ነበር። ማታ በድብቅ ወደ ቤቱ እየሄደ ከሰሊማ ጋር ይገናኛል። ጥንቆላ ትሠራለች ተብላ በቁጥጥር ስር ዋለች። ዋለች ለሊት ለሊት ባየር ላይ እየበረረች ከሰይጣን ጋር ዝሙት ትሠራለች በዚህም ከነሱ አርግዛለች በሚል ክስ ቀርቦባት በአንደሉስ ቤተ ክርስቲያን ፍርድ ቤት ፊትለፊት ቆመች ረሱል አለይሂ ሰላቱ ወሰላም ኢስራ እና ሚዕራጅ ጉዞ አምነሻል ከሰይጣንም አርግዘሻል በሚል የስቅላት ፍርድ ተወሰነባት በታሰረችበት እስር ቤት ውስጥ በሕይወትና ሞት መሐል ሆና ታጣጥራለች። እርግጫውና ዱላው ከመደፈሯ ጋር ተደማምሮ የመጨረሻ እስትንፋሷ ላይ ተቃርባለች። ጌታዬ አላህ ነው በማለቷ በመስቀላውያን ወታደሮች ተደፍራለች። ከሐላል ባሏ አርግዛ በሆዷ ጽንስ ተሸክማለች። በጀርባዋ አስተኝተው ሁለት ወታደሮች ሆዷን በከስክስና በዱላ ይመቷት ይዘዋል። ከአይኗ ኩልል ብሎ የሚፈሰው እምባ ከአፏ ከሚወጣው ደም ጋር ተቀላቅሎ ከንፈሯን አርጥቦታል። ከብልቷ ጥንስ እየተቆራረጠ እየወጣ አቅም አሳጥቷታል። ወታደሮቹ በትከሻቸው ተሸክመው ሽንት ቤት መቀመጫ ቀዳዳ ላይ በአፏ አስተኟት። በእጃቸው በያዙት ስለ ታማ ቤላ ጡቷን ቆረጡት። በዚህ የስቃይ ጣር ላይ ሆና ህይወቷ ሊያልፍ በተቃረበበት እስትንፋሷ ሊቋረጥ አፋፍ ላይ በደረሰችበት አንገቷን አቅንታ እንዲህ የሚል ድምጽ አሰማች። ጌታዬ ሆይ ዱንያ ላይ በህይወት የመቆየቴ ምክንያት አንተን መገዛት ነበር፣ ግና የሚገባህን ያህል አልተገዛሁም። ስለ አላህ ብቸኛ ተመላኪነትና ረሱልም የአላህ መልእክተኛ መሆናቸውን መስክራ ሮኅዋ ከጀሰዷ ተላቀቀ። የአንደሉሷን ሸሂድ አላህ ጀነተ ልፊርደውስን ይወፍቃት። ለዲናቸው ዘብ የሚቆሙ፣ ስለ ስልምናቸው የሚቆረቆሩ፣ መጨረሻቸው በአላህ ፍቃድ ያማረ ነው የሚሆነው። እኛ ስለ ዲናችን ምን አበርክተን ይሁን። ያለንበት ጊዜ ባለን ኢማን ላይ ለመጨመር ቀርቶ በእጃለን ይዞ መቀጠሉ ከብዷል። ብዙ አግበስብሶ አንዱን እንኳን ለመያዝ ከመቸገር በጥቂቷ በርትቶና ረግቶ በትንሽዋ ሥራ ላይም አላህ ስብሓንሁ ወተዓላ እንዲባርክልን ለምኖ እስከ ህልፈተ ህይወት ድረስ ሳይሰለቹ መጽናቱ አዋጭ መንገድ ሳይሆን አይቀርም። እጅግ ተመራጩ ዒባዳም ወይም አምልኮ ቢያንስ እንኳን የዘወተሩበት ነውና፣ አላህ ስብሓንሁ ወተዓላ ተዓላ እንዲህ ይላል፦ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም

በሸሪዓ መንገድ ሲኖሩ መካከለኝነትን የመረጡትን የስኬት ባለቤቶች እነርሱ ናቸው በራሳቸው ላይ የሚያካብዱትም ሆኑ ሌሎችንም የሚያጨናንቁት ግን የመሸነፊያ ጊዜያቸው ሩቅ አይሆንም አዎን ዲናችን ገር ነው ዲን ከያዙት መርጣችሁ ሳይሆን ሁለመናዬን ያዙኝ ይላል በከፊል ሳይሆን ጠቅልላችሁ ውስጥ የግቡ ሲል ይጠይቃል የዲን ስራም የትርፍ ጊዜ ስራ አይደለም። ባይሆን ወደዚህች ዓለም ብቅ ካሉበት ጊዜ ጀምሮ እስከ እስትንፋስ ማብቂያ ድረስ የሚሰሩትና የሚተገብሩት ትልቅ ዓላማና የጉዳዮችም ሁሉ ቁንጮ ነው። አላህ ስብሓንሁ ወተዓላ እንዲህ ይላል يا ايها الذين امنوا اتقوا الله

አላህ በምትሠሩት ሁሉ ውስጥ ዐዋቂ ነው። እንደነዚያም አላህን እንደረሱትና ነፍሶቻቸውን እንዳስረሳቸው ሰዎች አትሆኑ። እነዚያ እነሱ አመፀኞቹ ናቸው። ሱረቱል ሐሽር አንቀጽ 18፣ 19። ቀደምት ሶሓቦች በዲን ውስጥ የስምሪት አቅጣጫቸውና ተልእኳቸው ዘርፈ ብዙ ነበር። እስልምናን ከምንም አንስተው በሁለት እግሩ ይቆም ዘንድ በጽኑ ታግሏል። ከትግሉ በኋላ በሁሉም ሁኔታዎች ውስጥ ምርት ጽናትን ተላብሷል። በመጋዝ ለሁለት ቢከፍሏቸው በቁም በሕይወትም ሳሉ ሥጋቸውን ቢተለትሏቸው፣ ከነሕይወታቸው በፈላ ዘይት ቢከቅሏቸውም መልሳቸው ከኢማናችን ፍንክች አንልም የሚል ነበር። ይህ ከጽናትም በላይ የሆነ መስዋዕትነት ነው። እኛ ግን በዲን ላይ ትግል አላስፈለገንም። ፈተናም ብዙ አልገጠመንም። አላህ ሱብሓነሁ ወተዓላ ሽቶልን ከእናት አባቶቻችን በስጦታ መልክ የወረስነውን ዲን እንድንጸናበት ብቻ ነው የተፈለገው። ቢሆንም አልቻልንም። ለምን አልቻልንም ከተባለ ሰበባችን ብዙ ነው። ሥራችን ሁሉ የልጅ የእቃቃ ጨወታ አይነት ይመስላል። ጠዋት የያዝነውን ኢማን ከሰዓት እንለቃለን ትናንት የጀመርነውን ነውን ሱና ዛሬ እንተዋለን። ሳምንት ማመን ሳምንት መክፈር ይመስላል ባህሪያችን። በዲን ላይ መጽናት ወይም እስቲቃማ እጅግ ምርጥ ባህሪ ቢሆንም አብዛኞቻችን ግን አልታደልነውም። በያዙት ነገር ላይ በተለይ ሱናዊ ነገሮች ላይ አለመጽናትን መጽናትን ፋሽን አድርገን የያዝን ይመስላል። ወዳጆቼ በዲኑ መንገድ ላይ ነገራችን ሁሉ የሆይ ሆይ የወረትና የፋሽን አይነት መሆን የለበትም። ከማድረጋችን በፊት የውስጣችንን ጽናት ልክ ልናውቅ ይገባል። ከያዝን በኋላ ደግሞ የቻልነውን ያህል መበርታት፣ መጽናትና መርጋት ይጠበቅብናል። ያዝ ለቀቅ አይነት ባህሪ በእስልምናችን አይወደስም። ለመያዝም ጥድፊያ ለመልቀቅም ጥድፊያ አይመከርም።